ሁለቱም ሰራተኞች አንድ ቤት ነው የሚሰሩት። እንግዲህ ለረጅም ጊዜ አንድ ቤት ኖረዋል። ማዳምዮ ደግሞ የምታደለው ለአንዷ ሰራተኛ ነው። አንዷን ሰራተኛ በጣም ትወዳታለች፣ ምክንያቱንም እነግራችኋለሁ። የወደደቻትን ምክንያት፣ እሷን ያለችበትን ምክንያት እነግራችኋለሁ። ከዛች ሰራተኛ በቅናት ተነስታስታ ምን ታደርጋለች እንግዲህ፣ ልፍ ብሎ ቦርሳዋ ውስጥ ምን ይገኛል? የሴትየዋ የሰዓት ወርቅ፣ የጣት ወርቅ፣ የአንገት ወርቅ ቦርሳዋ ውስጥ ተገኘ። ሲገኝ ምን ታደርጋለች እንግዲህ፣ እሷ የፈለገችው ልጅቷ እቺ አብራት የምትሰራው ልጅ ሀገር እንድትሄድላት ወይ ደግሞ በፖሊስ ተይዛ ከዛ ቤት እንድትወጣላት ነበረ የፈለገችው ማለት ነው። ፍላጎቷ እንደ አያችሁ አንዳንዴ ለሰው ያሰብነው ተንኮል ዞሮ ዞሮ ራሳችን ላይ ነው የሚመጣው እና አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ውድ የተከበራችሁ የዙዝ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁልኝ ወይ ያላችሁልኝ ወይ? እኔ ጋር አልሐምዱሊላህ ረቢል ዓለሚን ሁሉም ሰላም ነው፣ ሁሉም ጤና ነው። ዛሬ በጣም የገረመኝና አንድ ታሪክ እህቴ አንድ እህቴ ከሳውዲ ያጫወተችኝን ታሪክ ነው ዛሬ የምነግራችሁ ማለት ነው። በጣም ትማሩበታላችሁ። በተለይ በተለይ አንድ ቤት ውስጥ ሁለት ሶስት ሆናችሁ የምትሰሩ ሰራተኞች በጣም ትማሩበታላችሁ። ሌሎቻችሁ ደግሞ ሰብስክራይብ፣ ላይክ በማድረግ ጀምሩት ቪዲዮን። ለምን ሌሎች የማዳም ቅመሞች ይህን ቪዲዮ ሲያዩ ጥንቃቄ ያደርጋሉ ይጠነቀቃሉ ይህን ቪዲዮ አይተው ማለት ነው እና እና ልጅቷ በጣም እያለቀሰች ነው ይሄንን ታሪክ የነገረችኝ። ስሰማ ወላሂ ነው ምላችሁ ማለት በቃ አላህ ዞሮ ዞሮ ክፉ ምንስራ ጥሩ ምንስራ የስራችንን ዱኒያ ላይ አኼራ ሳንሄድ ዱኒያ ላይ የስራችንን እንደሚከፈል ነው። እንግዲህ እቺ ልጅ ላይ ያረጋገጥ እንዲ ከኋላ ኮተቱ ምናምን አትመልከቱት። ኪችን ያለሁት ምግብ እየሰራሁ ነው። ይህን የነገረችኝን ነገር ቶሎ ቶሎ ሰዓት ሳይደርስብኝ ለእናንተ ላካፍል ብዬ ነው የመጣሁት። እንደነገርኳችሁ ቪዲዮን ሰብስክራይብ ላይክ ሼር ማድረጋችሁን እንዳትረሱ ሌሎች የማዳም ቅመሞች አዳምጠው እንዲጠቀሙበት እሺ ታሪኩን ስጀምርላችሁ እንዴት ነው ሁለት ሰራተኞች አንድ ቤት ይሰራሉ ሴትየዋ ለረጅም ጊዜ መሀናት ልጅ አትወልድም ማለት ነው ገብቷችኋል አይደለም ልጅ አትወልድም መሀናት ነገር ግን ቤት ውስጥ ሀብታም ናቸው ብዙ ገንዘብ አላቸው ብዙ የመኪና አይነት የቤት አይነት በቃ በጣም ሀብታም ናቸው ነገር ግን መሀናት ልጅ የላትም ከዛ በኋላ መጀመሪያ ለመጣቸው ሰራተኛ ታወያያታለች። እንደዚህ እንደዚህ እኮ ነው እንግዲህ አንዳንድ ማዳሞች ታውቃላችሁ፣ ከሰራተኛ ጋር ያላቸው ሪሌሽንሽፕ ወይም ደግሞ ግንኙነት በጣም አሪፍ ነው። አንዳንድ ማዳሞች ሚስጥራቸውን ይናገራሉ፣ ያለባቸውን ችግር ይናገራሉ። እና ለሰራተኛዋ ምን ትላታለች? እንደዚህ እንደዚህ ይኸው ሁኔ ሀብት አለኝ፣ ንብረት አለኝ፣ ነገር ግን ይኸው ፈጣሪ ልጅ ከልክሎኛል፣ ልጅ አልሰጠኝም ብላ ትላታለች። እና ሀገራችሁ ላይም ማለት ያልሄድኩበት ሐኪም ቤት የለም አሜሪካን ተብዬ አሜሪካ ሁላ ሄጃለሁ ያልሄድኩበት ሀገር የለም። ነገር ግን ማርገዛችን ተብያለሁ ብላ ለሰራተኛዋ ትጠይቃታለች። እና እናንተ ሀገር ላይ እንዳረግዝ የሚያደርገኝ በቃ ጠንቋይ ምናምን በቃ ይገባችኋል፣ ጠንቋይ ምናምን ነገር በቃ አለ አደለ? ያው እንግዲህ እንጨትም ይሁን እንስራም ይሁን ቆርቆሮም ይሁን ያመናችሁበት ነገር እኮ ገብታችሁ አላል ያ ያመናችሁበት ነገር ነው የሚሰራላችሁ። በኋላችን ልጅ ትጠይቃታለች። ከዛ ልጅቷ እንግዲህ የሀገራቸው ላይ አለ የተባለ ጠንቋይ እንዳለ ትነግራታለች። ለእሱ ይሄን አክል ይሄን አክል ካደረግሽ ይሄን አክል ከሰጠሽ እንትንት ያለሽ ትወልጃለሽ፣ ልጅ ታገኛለሽ። እሱ ጋር ሄደው ብዙ ሰዎች ልጅ ወልደዋል። ብዙ ሰዎች ብዙ መሀን ናቸው እነዚህ ልጅ የላቸውም የተባሉ ሰዎች እሱ ሰውዬ ጋር ሄደው ልጅ አግኝተዋል። እና ታገኛለሽ ትላታለች። ሴትዮዋም መቼስ የፈለገ ሰው እኮ ምንም ብትመክሩት፣ የሆነ የልጅ ፍላጎት ወይ የሆነ ነገር ፍላጎት ያለው ሰው ብዙ ነገር አድርጎ ተስፋ ተስፋ የቆረጠ ሰው ምንም ነገር ብትነግሩት እኮ ያደርጋል። አደለ። ሴትዮዋም እሺ ትላትና ተያይዘው የት ሄዳሉ? ኢትዮጵያ ይሄዳሉ። ኢትዮጵያ ይሄዱና ያ የተባለው ጠንቋይ ጋር ሄደው ማድረግ ያለባቸውን አድርገው መጠጣት ያለባትን ነገር እንድትጠጣ አዟት፣ ለዚህ ለዚህ ጊዜ ትጠጫለሽ ምናምን ብሏት በቃ ኦልሬዲ ሰጣት። ከአንድ ዓመት በኋላ እርጉዝ ትሆኛለሽ ይላታል ሰውዬው፣ ማለት ነው ጠንቋዩ። እንግዲህ ያምን ሰው ያመናችሁበት ነገር ነው እንግዲህ፣ ምንም ማድረግ አይቻልም። ከዛ እሺ ብላ ሴትዮዋም ትመጣለች። ከዛን ጊዜ ጀምሮ ከሰራተኛዋ ያላትን ነገር ማዳምዮ በጣም ቅርብ አረገች። የሆነ ነገር ሲመጣ ሰራተኛዋን ነው የምታማክራት። እንደ ሰራተኛ ሳይሆን እንደ አንድ እንደ ቤት ሰው፣ እንደ አንድ እንደ ቤት ፋሚሊ ታያታለች። ያኔ እቺ ሰራተኛ፣ ከእሷ ጋር የምትሰራዋ ሰራተኛ ምን ይሰማታል? ቅናት ይሰማታል። በጣም ትናደዳለች። እንዴት እኔን እሷ ሰራተኛ ሆና እኔ የእሷን ልብስ እንዳጥብ እንዴት ያደርጉኛል? በቃ አላረለ በጣም ቅናት ይሰማታል። ከዛ የሆነ ቀን ከዚህ ከሰራተኛዋ ጋር ይጣላሉ፣ ግጭት ይፈጠርና እስከ መደባደብ የልብስ መቶከሻ አንስታ ያቺኛዋ እችኛዋን እስከ መምታት ድረስ ያቺኛዋ ሳህን አንስታ እስከ መከስከስ። እንግዲህ አስቡት ሁለት ሆኖ እንደ መስራት የሚያስጠላ ነገር የለም። ሴቶች ብቻችሁን ለምን ሶስተኛ አራተኛ ፎቅ አይሆንም? ብቻችን ስሩ። የቻልሽውን ሰርተሽ ያልቻልሽውን ትታያለሽ። ግዴታ የለብሽም። በአንድ ሌሊት አራተኛ ፎቅ ድረስ አጽልተሽ ጨርሽ የሚልሽ ሰው የለም። የቻላችሁትን ትሰራላችሁ፣ ያልቻላችሁትን ትተዋላችሁ። ዛሬ አንደኛ ፎቅ አጸደሽ፣ ነገ ደግሞ ሌላኛ ፎቅ አጽጂ። ግዴታ ሶስት አራት ሰራተኛ ቤት ውስጥ አያስፈልግም። እናንተ ላይ መርዝ ነው የሚሆኑባችሁ፣ እናንተ ላይ ችግር ነው የሚሆኑባችሁ። ገብቷችኋል አይደለ? እንግዲህ እንደነገርኳችሁ እነዚህ ሁለቱ ይደባደባሉ። በመተወከሻ ግንባሯን ታደማታለች። እቺ ማዳማ የምትወዳትን ሰራተኛ ማለት ነው ከዛ ስታይ ግንባሯ እየደማ ነው እንዴት እንዴት ትመቻታለሽ እንዴት ግንባሯ እንዲደማ ታደርጊያታለሽ እንዴት እንደዚህ ታደርጊያለሽ ብላ ትላታለች ከዛ በኋላ እንደዛ ተባብለው ተጣልተው ከሴትዮዋ ጋር በጣም ብዙ ግጭት ውስጥ ገቡ ከአንዷ ሰራተኛ ጋር በጣም ተጣሉ እቺ ሰራተኛ ምን ታደርጋለች የሆነ ቀን ልታጸዳ ማዳሟ ቤት ገባች ማዳሟ ክላስ ማለት ነው ገባችና የሴትዮዋን የአንገት ወርቅ የሴትዮዋን የእጅ የሰዓት ወርቅ ቀለበት በቃ የወርቅ ጌጦች የተባሉትን ምን ታደርጋለች? ወስዳ በዝችኛዋ ሻንጣ ውስጥ ታደርጋለች። እዩ እንግዲህ ግፍ እዩ። በዚቺ ማዳማ በምትወዳድ ሰራተኛ ሻንጣ ውስጥ ይሄን ሁሉ የወርቅ የጌጥ ማለት እንደ አንድም አደለም እኮ እንደ ሁለትም አደለም እኮ፣ ሙሉ ጌጡ አንጥታ ቦርሳ ውስጥ ታደርግባታለች። እዩ። ከዛ ቦርሳው ሻንጣ ውስጥ አደርጋ በነጋታው ይሁን በሶስተኛው ቀን ያለች ሴትዮዋ ጌጥ ሰርግ ተጠርታ ጌጦቿን ትፈልጋለች። ቤት ውስጥ ጌጦቿን ስትፈልግ ያ የምትፈልገው ጌጥ ጠፋ፣ አጣችው። ቢፈለግ ቤት ቢገለባበጥ ምን ቢደረግ ሰራተኞቹ ሁለቱም ተጠየቁ። ኧረ ማዳም፣ እኔ እኮ አንዷ ማዳሟ የምትወዳት ሰራተኛ እኔ እኮ እኔ የአንቺን ነገር እንዴት ነካለው ደሞ ወርቅስ ቢሆን አንቺ ገዝተሽልኝ የለ ወይ? እውነትም ማዳማ በጣም ስለምትወዳት እንደዚህ ጠንቋይ ቤት ምንም ስለምትወስዳት ያቺ አበሻዋ ማዳማ በጣም ወደደቻት። በዛም ወርቅ ምና ብዙ ነገር ነው ጊፍት የምትሰጣት ገንዘብ ደሞዝ ሳይቀር ጭማሪ አድርጋላታለች። ገብቷችኋል አደለም? ከዛ በኋላ እቺ ልጅ ይፈለጋል፣ ቤቱ ተፈለገ፣ ተፈተሸ። እንግዲህ አስቡት፣ ቀላል አይደለም። እንግዲህ ይሄ ሁሉ ጌጥ ማለት በመቶ ሺዎች ሳይሆን በሚሊየን ድርሃም የሚገመት ጌጣጌጥ እንግዲህ ከሀብታም ቤት ነው ብያቸዋለሁ። እንግዲህ ይሄ ሁሉ ጌጣጌጥ ነው አምጥታ በልጅቷ ሻንጣ ውስጥ የምታደርግባት በሰራተኛዋ ሻንጣ ውስጥ ማለት ነው። ከዚያ ይፈተሽ ተባለ፣ ቤቱ ይፈተሽ። በቃ ማዳሟ እቺ ሰራተኛ አትፈተሽም አለች። እቺ ራሷ የምትወዳድ ሰራተኛ አትፈተሽም እሷ እንደማታነሳብኝ መቶ ፐርሰንት እርግጠኛ ነኝ። እሷ አይፈተሽም፣ ያቺ ትፈተሽልኝ አለች ማዳምዬ። ተረታችሁኛል በመሀል ሰብስክራይብና ላይክ እያደረጋችሁ ጋይስ። ከዛ ያቺ ትፈተሽልኝ እቺ እንደማታነሳ አውቃለሁ፣ ውሎዋም ከኔ ጋር ነው የምታደርጋቸው፣ ጨዋታዋ፣ ሁሉ ነገሯ ከኔ ጋር ነው። እሷ አትፈተሽም ትላለች። ከዛ በኋላ ልጅቷ እሷ ካልተፈተሸች እኔም አልፈተሽም ማለች፣ ሰራተኛዋ ማለት ነው። አስቡ። እቺ እቺ ሰራተኛ ካልተፈተሸች ለምን የኔ ይፈተሻል? እኔም ሰራተኛ እሷም ሰራተኛ ነች፣ ከተፈተሸ ሁለታችንም ነን እንጂ የምንፈተሸው፣ ብቻዬን አልፈተሽም አለች። ከዛ እሺ ተባለ፣ እሺ ተባለ፣ ነገር ለማብረድ እሺ ተብሎ በመጀመሪያ የዛች ልጅ ሻንጣ ተፈተሸ። ተራገፈ፣ ልብሷ ተራገፈ፣ ሁሉ ነገር ተራገፈ። ምንም የለም ተባለ፣ ምንም የለም ተባለ። ደግሞ ወደ ዝችኛዋ ዞረ። ወደ ዝችኛዋ ሲዞር፣ ቦርሳዋ ሲራገፍ፣ ሻንጣዋ ሲራገፍ፣ ሙሉ ጌጣጌጦች ዳይመንድ ነው ወርቅ ነው የእጅ ሰዓት ነው ሙሉ ከልጅ ማዳሙዬው ከምትወዳት ሰራተኛ ሻንጣ ላይ ሁሉም ወርቅ ጌጣጌጦች ተራገፉ። አርቲፊሻል የሚባል የለውም። ሴትዮ ባለ ሀብት ነች እንግዲህ እሷ እንደነገረች ሙሉ ጌጣጌጦች ተራገፉ። ይኸው ያች ሰራተኛ ደግሞ ይኸው እኔ እድሜ ልኬን እኔ እዚህ ቤት ስፈጋ እዚህ ቤት ስሰራ አንድ ቀን አምነሽኝ አታቂም። እሷን ግን ታምኛት ነበረ። ይኸው ሙሉ ወርቅሽ እሷ ኪስ ላይ እሷ ሻንጣ ውስጥ ተገኘ አየሽ ምናምን ስትል እችኛ አልቅስ አልትሞት እኔ ማዳም ያንቺን ወርቅ አልሰረኩም። እኔ ያንቺን ቦርሳ አላነሳሁም። ያንቺን ሻንጣ ፈትሼ እኔ ሻንጣ ውስጥ ወርቅ አልጨመርኩም ዋለች ልጅቷ፣ አልቀሳ ልትሞት በቃ አብዳ አብዳ አብዳ። አስቡት እንግዲህ። ከዛ በኋላ ምን ይደረጋል? ምን ታረጋለች ማዳም? እዮ እቃዋን ከተረከበች በኋላ እቃዋን ከነሳች በኋላ ወርቋን ከተረከበች በኋላ ምንድን ነው ያደረገችው? ከቤቷ ሁለቱንም የማውጣት ስራ ነው የሰራችው። ቀጥታ ደወለች። ኦንላይን ላይ ትኬት ቆረጠች። ልጆቹ ሳያውቁ፣ ማናቸውም ሳያውቁ፣ ልጆቹ ሳያውቁ። ለምን ልጆቹ ጦርነት ነው ቤት ውስጥ። እነዚህ ልጆች ጦርነት በፈጠሩ ቁጥር ሴትዮዋ በቃ ለራሷ፣ ለነብሷ እየፈራች መጣች። ተመካክረው ቢገሉኝስ የሚል ነገር መጣባት። ገባችሁ አይደለ? ከዛ በኋላ ማድረግ ያለባት ምንድን ነው? ደውላ ትኬት ቆረጠች። ሁለቱም ሳያውቁ። ለዛችኛዋ እንደውም የራሷን ንብረቷን፣ ሻንጣዋን ምን አሰጣታለች። ላንዶ አንዷ ጨርቋ ጨርቋ ነው ይዛ ሄደች። ምን ወርቅ የሚባል ነገር ራሱ አልያዘች። ምን አደረገች? ከዛ አንስታ ሁለቱም ሳያውቁም ትኬታቸው ቆርጣ ወደ የታሳፍረች ወደ ሀገር። አንዳንዴ ሰው ላይ የምንሰራው ተንኮል ራሳችን ጠምዝዞ እንደሚጥለን ማሰብ መቻል አለብን። ሰው ላይ የምናስበው ሴራ ራሳችን ላይ እንደሚመጣ ማሰብ መቻል አለብን። ሁልጊዜ እኛ እውነተኛ፣ ሁልጊዜ እኛ ሀቀኛ እንደሆንን ማሰብ የለብንም እና ሌላቸው የፈለኩት ምንድነው ጓደኞች፣ እህቶች ተጠንቀቁ። አብረዋችሁ የሚሰሩ ሰራተኞችን ተጠንቀቋቸው። በቃ ጥንቃቄ። ቤትሽ ትልቅ ስለሆነ ሶስት አራት ሰራተኛ አያስፈልግም። የምችውን ስሪ፣ የማችውን ተይ። እኔ ይህን ነው የምመክራችሁ። እኔ በጣም ሕፃናት ያሉበትና ሁለት ሰራተኛ ያለበት ቤት አልወድም፣ እንደኔ እንደኔ ከጠየቃችሁ። ስለዚህ ጥንቃቄ አድርጉ። ወሬ አላብዛባችሁ። ይሄን ቪዲዮ እባካችሁ ባካችሁ ለሁሉም የማዳም ቅመሞች እንዲደርስ ሼር፣ ኮፒ ሊንክ አድርጉ። እቺ ልጅ ግን እንግዲህ ስሟ ሳዲያ ትባላለች ፎቶዋ እንዲጠቀስ አትፈልግም። አሁን ላይ ከሳውዲ ወጣ የምትገኘው ኳታር ነው። ከኳታር ነው እንግዲህ ይህን መልእክት የጻፈችልኝ የነገረችኝ፣ ያወራችኝ። ስለዚህ ጥንቃቄ እንድታደርጉ በአክብሮት ጠይቃለሁ። ስለምትከታተሉኝ፣ ስለምትሰጡኝ፣ ሰብስክራይብ፣ ላይክ ስለምታደርጉልኝ፣ ሼር፣ ስለ ሁሉም ነገር በብርቱ በጣም አድርጌ አመሰግናችኋለሁ። አሁን ምገዛችኋ ላይ መልካም ቀን ይሆንላቸው።